እኔ በቀደም ነው ጓደኛዬ ጋብዛኝ የመጣሁት። ሮብለት ማን ነው ስምሽ? ቤተልሔም። ቤተልሔም፣ እሺ። ሮብለት ነበር የመጣሁት እና እሷ ጋብዛኝ እንደወጣች በጣም ታምሜ ነበር። መንቀሳቀስ ሁሉ አቅቶ ነበር። ጀርባዬን ወገቤን ይዞኝ እዛ በኋላ እዚህ ጋር ጸለይክልኝ አንተ። እዛ ሄድኩኝ ወደ ቤት። ቤት ከሄድኩ በኋላ ትናንት የተወሰነ ነበር ህመም። ዛሬ ጭራሽ ፈጽሞ ጤነኛ ነኝ። ቻው ብለሻል? የለም በሽታ የለም። ማ ምንድን ነው ይመሙ? ወገቤን ይዞኝ ቀና ሁሉ ማለት እንዲ ቀና ብዬ መራመድ ሁሉ ከልክሎ የነበረ እና ወገቤን እግሬን እንደሙሉ ለሙሉ እንትን ብሉ አሁን ሰላም፣ አሁን ምንም ነገር የለም። ለጉባኤ ምን መልእክት ነው የምታስተላልፍ? እግዚአብሔር ይችላል። ሰዎች ቢጋብዟችሁ እንኳን እኔ አሁን ስለጋበዘችኝ መምጣት ስላሰብኩኝ ነው። ድንገት ነው ያመመኝ። እሷ እኔ ጋ ነበር የዋለችው? እሷ እኔ ጋ ሆና ሙሉ ቀና አላመመኝም። እና አጋጣሚ ልክ እነሱን ሸኝቼ ስመለስ ታመምኩኝ። ከዛ በኋላ ሌሊቱም በጣም ነበር ያመመኝ። በማቅ ሩብ ቀን ጠዋት መንቀሳቀስ በጣም አቅቶኝ ነበር። ከዛ በኋላ አልቀርም ብዬ ነው በጣም እያመመኝ ማስታገሻ ውጭ፣ የወገብ መድኃኒት ውጭ ነው ወደዚህ የመጣሁት። እሷ የጋበዘችን ቀን ውጌሻ ቤት ሁሉ ይጃለው በጣም ከመታመም የተነሳ ማለት እና፣ አትቅሩ። በረከታችሁን ሊበላባችሁ የፈለገ ሴጣን ነው ሊያስቀራችሁ፣ የሆነ ነገር የሚጥልባችሁ አትቅሩ። ይህ ነው መልእክትሽ? ይህ ነው። በዚሁ አጋጣሚ ያባታችሁም ቤት የረገጣችሁ ሰዎች በሙሉ ዛሬ ፈውስ ይሆናል። እስቲ አንድ ጊዜ በሽታ ነው ይሻለ ድም በሉ። ዘውትር እየመሰከሩ ያሉ ሰዎች አሉ። ተረኞች ትሆናላችሁ። ቅድም እዚህ ወንድሜ ጸልዮ፣ መታችሁ ትመሰክራላችሁ ብሏል። እስቲ አንድ ጊዜ እኔም መጥቼ መሰክራለሁኝ በሉ። ደስ ብሎሽ አላደል። ፈውስሽ ለዘላለም ይጽና። ተከራካሪ ካንቺ ላይ መታ። ጤናሽ ሙሉ ይሁን። ተፈጸመ።